የተወደዳችሁ ተመልካቾቻችን ዛሬ ከሚረቱ ኤልያስ ጋር አጠር ያለ ቆይታ እናደርጋለን። ሚረቱ ኤልያስ ውድ ጊዜዎትን መሥዋዕት አድርገው እዚህ ስቱዲዮ ስለተገኙ ከልብ አመሰግናለሁ። እንደ ወደ ቀዳሚው ጥያቄ አልፋለሁ። ኢየሱስ ክርስቶስ ለምን ሞተ? እሺ አመሰግናለሁ እንግዳ አርጋችሁ ስለጋበዛችሁኝ ና ይህንን እድል ስለሰጣችሁኝ። ስሜ ምረቱ ኤልያስ ይባላል እና ለተጠየቅኩት ጥያቄ ምላሽ የሆነኝ ዘንድ ኢየሱስ ክርስቶስ ለምን ሞተ ለሚለው ጥያቄ ኢየሱስ ሰዎች ብዙ መረጃና ብዙ መረዳት ሊኖራቸው ይችላል። እኔ ግን በተረዳሁት ኢየሱስ አንድና አንድ የሞተው ለሰው ልጅ ኃጢአት ነው አንድና አንድ ለሰው ልጅ ኃጢአት ነው። ኃጢአት ያ ማለት ኃጢአት ሰውን የሚገድል ነው። የኃጢአት መጨረሻ ደመወዝ ሞት መሆኑን ለማሳየት በሱ ነው ለሱ ነው የሞተው እና የበለጠ ግን አንደኛ እግዚአብሔር አባት ለሰው ልጆች ያለውን ፍቅር ለመግለጽ ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን የዘላለም ሕይወት እንድኖረው ነው ዓለምን እስኪወድ አንድያ ልጁን አሳልፎ ሰጠ ነው። ለዓለም አንዱን ልጁን ሁሉ ለዓለም ነው የሰጠው። ለዛ ነው እና ሁለተኛ አርጌ የሚያነሱ ሀሳብ ብኖረን አሮጌ ማንነትን አዲስ ለማድረግ ከዚህ በፊት በኃጢአት የቆሸሸውን በኃጢአት ያረጁ ማንነቶችን እነዚህ በኃጢአት የቆሸሹ ያረጁ ማንነቶች ኢየሱስ ክርስቶስን ከተቀበሉ መጽሐፍ ቅዱስ ላይ ምን ይላል? ሁለተኛ ቆሮንቶስ አምስት አስራ ሰባት ማንም በክርስቶስ አዲስ ፍጡር ነው አዲስ ፍጥረት ነው ይላል። ስለዚህ አሮጌውን ማንነት አሮጌውን ሰው አሮጌውን ፍጡር አዲስ ለማድረግ ነው ኢየሱስ ክርስቶስ የሞተው። ሶስተኛ አርግ የሚቀበለው ሰዎችን የበለጠ ከእግዚአብሔር ጋር ሊያስታርቅ ከእግዚአብሔር ጋር ወደ እግዚአብሔር ሊያቀርብ ማንም ሊያስታርቀን የሚችል የለም። ማንም ወደ እርሱ ሊያቀርበን የሚችል የለም። እሱ ደሙን ያፈሰሰው ከዚህ በፊት በብሉይ ኪዳን ጊዜ ሰዎች ወደ ቤተ መቅደስ ሲገቡ በጎችን ደም የበጎችን የሙክቶችን ደም ይዞ ነበር ሙክቶችን ይዞ ነበር የሚቀርቡት። እርሱ ግን ለእኛ በግ ሆኖ የአዲስ ኪዳን በግ መጽዋዕት ሆኖ የራሱን ደም ይዞ ወደ እርሱ ቀርቦ ከአብ ጋር ሊያስታርቀን ነው የሞተው። መልካም፣ ከዚህ ጥያቄ ወጣ እንበልና እንደው በአሁኑ ሰዓት ወጣቶች ከቤተ ክርስቲያን እየሸሹ ባሉበት ወቅት ላይ ነው የምንገኘውና በጣት የሚቆጠሩ ወጣቶች ናቸው እያገለገሉ የምናያቸው እንደ ወጣቶች እንዲያገለግሉ ምን መልእክት ይኖርሃል? ኢየሱስ ክርስቶስ ለእኛ ነፍሱን፣ አንድም ሰው በዚህ ዓለም ላይ ነፍሱን አይሰጥም። ኢየሱስ ነፍሱን ሰጥቶ እኛ ግን ጊዜያችንን፣ ብሪያችንን፣ ሰዓታችንን ለማስጣት ቢዚ መሆን በጣም ወጣቶች በተሳሳተ መንገድ እየሄዱ ነው። ቢመለሱ ነው እኔ አሁን በዚህ ሰዓት ጥሬን የሚያስተላልፈው ነፍስ ስለሰጠ እንደ ምላሽ ይሆን ዘንድ ነፍስን ነው ማስጣት ያለብን እንጂ ቢያንስ አሁን ስጋ ስለለብስን ነፍስ ማስጣት ቢከብደን፣ ማንነታችን ብንሞት እስከ ሞት ድረስ ስለወደደን፣ እስከ ሞት ድረስ እኛም ወደን ፈቅደን ጊዜያችንን ሰጥተን ብንሰራ የተሻለ ይመስለኛል። በመጨረሻም እስቲ ያላነስናቸው ያልዳሰስናቸው ሀሳቦች ካሉ ማንሳት ትችላለህ። መጨረሻ መጨራሻ ላይ የሚያስተላልፈው የሞተው ከሞት የተነሰው በአብ ቀኝ የተቀመጠው ዳግም እኛን ሊወሰን የሚመጣው ኢየሱስ ነው። የሚማልደንም ኢየሱስ ስለሆነ ማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ወደ ዓለም ሁሉ ሂዱ፣ ወንጌልን ለፍጥረት ስበቁ እንደተባለ ይህ ወንጌል ኢየሱስ ክርስቶስ ነው። በዚህ አጋጣሚ ነገ የእናንተ አይደለችም። በስክሪን ላይ የሚከታተሉም ሰዎች ይህንን ወንጌል እንዲሰብኩ ብዬ መልእክትን አስተላልፋቸዋለሁ። መልካም በዓል ይላለው። ፕሮግራሙን እንዴት አያየው ዛሬ ከሰዓት በኋላ የተደረገውን ፕሮግራም? አይ በጣም ፕሮግራሙ ማለት በጣም ደስ የሚል ነው። ወጣቶች፣ የቤተ ክርስቲያን መሪዎች፣ የቤተ ክርስቲያን መንፈሳዊ ዘርፎችም አሉበት። ከሌላ ቦታ ከመንፈሳዊ ቤተ ክርስቲያን ከቃል ወት ከሌላ ቤተ ክርስቲያን የመጡ አባላት ይታያሉ። በጣም ደስ የሚል ነው። ሁሉን ያካተተ ነው። ዘመናችሁ ይለምልም፣ እግዚአብሔር ይባርካችሁ። እናንተም በጣም ወዳችኋለሁ። እግዚአብሔር ይባርካችሁ። እስካሁን ድረስ ስትከታተሉት የነበረው ከሚራቱ ኤላስ ጋር የተደረገው ቃለ መጠይቅ በዚህ ተጠናቋል። ስለተከታተላችሁን ከልብ እናመሰግናለን። መልካም በዓል